የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህንም ነቢይም ሆኖ ናቡከደነጾር የእስራኤል ልጆችን በማረካቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎን ሀገርም ሳለ የትንቢት መንፈስ በላዩ አደረ። በትንቢቱ ውስጥ የክቡር ባለቤት ጌታችን ኢየሱስ ክርስቶስ በከበረች ድንግል እመቤታችን ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ፣ እንዲህም ብሎ ትንቢት ተናገረ እነሆ ወደ ምስራቅ ስመለከት የተዘጋች ደጅ አየው ይህች በር ተዘግታ ትኖራለች አትከፈትም የሚገባባትም የለም የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ከእርሱ በቀር የሚገባም የሚወጣም የለም አለኝ ሁለተኛም ስለ ክርስትና ጥምቀት በንጹሕ ውሃ ረጫችኋለው ከአጣታችሁም ተነጻላችሁ ከርኩሰታችሁም ሁሉ። አዲስ ልብንም ሰጣችኋለሁ፣ አዲስ እውቀትንም አሳድርባችኋለሁ። ድንቁርና ያለበትንም ልብ ከሰውነታችሁ አርቄ እውቀት ያለው ልብ ሰጣችኋለሁ። መንፈስ ቅዱስም ተቀብለው የእግዚአብሔር ልጆች እንደሚሆኑ ተናገረ። ሕዝቡንም ማስተማር ስለመተዋችሁ ካህናትን ሲገስጻቸው ካላስተማራችኋቸውና ካላነቃችኋቸው የሰዎች ነፍስ እግዚአብሔር ከእናንተ ይፈልጋል ላላቸው ደግሞ ስለ ስጋ መነሳት በህይወት ለመኖርም ቢሆን ወይም በስቃይ አስቀድመው እንደነበሩት በድኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። ለሚያነቧቸው የሚጠቅሙ ብዙ ትንቢቶች ተናገረ። እግዚአብሔር በእጆቹ ብዙ ድንቆች ተአምራቶችን ገለጠ። የእስራኤል ልጆች በባቢሎን ሳሉ ጣዖት በማለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢቱ የክብር ባለቤት መሬታችን ሰው ከመሆኑ በፊት ነው። የትንቢቱም ዘመን ሀያ ዓመት ነው። በረከቱም ከኛ ጋር ለዘላለሙ ይኑር አሜን። በዚች ዕለት የአፍላሜ የታኦድራ የመነኮስ አርሳኒና የዋሲለዲስ የገድላቸው መታሰቢያ ነው። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን።